መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪልስቴት በመሀል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሀል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውህ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት፣ 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪልስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሴ ኤምሲ 22 ተክለ ሃይማኖት ውብ አፓርትመንት ቤቶችን በመሸጥ ላይ እንገኛለን። ለመለጠ መረጃ በ0941414446 እንዲሁም በ0952085272 ይደውሉን። እነሆ ሰላምና ጸጥታው ተረጋግተው ምዕመናን ወደ ቅድስቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሷም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን፣ ሌላም ሌላም።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 9311998 ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን። አፍሮ ሆሊላንድ አስጎብኝናየው ጉዞ ወኪል። ይህ አዋዜ ነው። ከመላው ዓለም ጎልተው የተሰሙ ጉዳዮችን መርጠን የምናቀርብበት ክፍለ ጊዜ ላይ ደርሰናል። በላይ በቀለ ነኝ። መፈንቅለ መንግስት በተካሄደባት አፍሪካዊቷም ትንሽ ሀገር ጊኒ ቢሳው የጦር ጀነራሉ አዲሱ የሀገሪቱ መሪ በመሆን ቃለ መሐላ ፈጸሙ። ጀነራል ሆርታታም ለአንድ ዓመት የተቋቋመው የሽግግር መንግስት ፕሬዝዳንት በመሆን ቃለ መሐላ መፈጸማቸውን ዘገቦች አመልክተዋል። ባለፈው እሁድ የተካሄደውን ፕሬዝዳንታዊ ምርጫ ተከትሎ ትላንት ወታደሮች የሀገሪቱን ፕሬዝዳንት ኦማሮ ሴሴኮ ኢባሎን ገልብጠው ስልጣን መያዛቸው ይታወሳል። በዋና ከተማ ቢሳው የተኩስ ልውውጥ ከተሰማ በኋላም ወታደሮች ፕሬዝዳንቱን አስረው መውሰዳቸው ሲነገር ለዛሬ ሊነገር የነበረው የምርጫ ውጤት በሙሉ እንዲሰረዝ አድርገዋል። በምርጫው ፕሬዝዳንቱና ዋነኛ ተቀናቃኛቸው ፌርናንዶ ዲያስ ማሸነፋቸውን በየግላቸው ሲያውጁ መቆየታቸው ይነገራል። ፕሬዝዳንቱ ትላንት አመሻሽ ላይ ካልታወቀ ስፍራ ለፈረንሳይ ቴሌቪዥን በስልክ ከስልጣን በኃይል መወገዳቸውን እንደገለጹለት ዘግቧል። የአፍሪካ ሕብረትና የምዕራብ አፍሪካ የንግድ ማኅበረሰብ ኤኮዋስ የመንግሥት ግልበጣም ክፉኛ እንዳሳሰባቸውና ሀገሪቱ ሰላማዊ የሆነ ምርጫ አካሂዳ ውጤቱ ሊገለጽ ሲል እንዲህ ያለ ድርጊት መፈጸሙ አግባብ አለመሆኑን ገልጸዋል። ምርጫውን ሲታዘብ የነበረው የአፍሪካ ህብረት ቡድን የምርጫውን ውጤት በጸጋ እንዲቀበሉ ከሁለቱ ዋነኛ ተፎካካሪዎች ጋር ስብሰባ ተቀምጦ ሳለ መፈንቅለ መንግስት መደረጉን ሲሰማ እጅግ ማዘኑን ጠቅሷል። የጊኒ ቢሳው የቀድሞ ቅኝ ገዢ ፖርቱጋል ወታደሮቹ በህገ መንግስት እንዲመሩ ጠይቃለች። ከዓለማችን ድሃ ሀገሮች አንዷ ናት የምትባለው ጊኒ ቢሳው ከላቲን አሜሪካም ወደ አውሮፓ የሚደረግ የአደንዛዥ እጽ በተለይም የኮኬይን ዝውውር ቁልፍ መሸጋገሪያ ናት ሲል የመንግስታቱ ድርጅት ፈርጇታል። በራሷም በጊኒ ቢሳው በተደጋጋሚ የተሞከረውን ጨምሮ በአፍሪካም ከቅርብ ጊዜ ወዲህ ወታደራዊ መፈንቅለ መንግስት እየተበራከተ የመጣ ሲሆን እንደ አውሮፓውያኖቹ አቆጣጠር በ2021 ብቻ በአምስት የአፍሪካ ሀገሮች ወይም ደግሞ በአምስት የአፍሪካ ሀገራት ወታደሮች የመንግስት ግልበጣ ሙከራ ማካሄዳቸው ይጠቀሳል። በቻድ፣ ማሊ፣ ጊኒ፣ በሱዳንና ኒጀር። ሱዳን በመፈንቅለ መንግሥት ሙከራም ክብረ ወሰን ስትይዝ 17 ጊዜ ተካሂዶ ስድስቱ ተሳክተዋል። የመጨረሻው በ2019 ለረጅም ጊዜ ስልጣን ላይ የቆዩትንና ራሳቸው በ1989 እንደ ፈረንጆቹ አቆጣጠር በመንግስት ግልበጣ ስልጣን የያዙትን ኦማር አልበሽርን ያስወገደው ነው። በመፈንቅለ መንግስት ስልጣን ላይ ወጡ፣ ተፈንቅለው ወረዱ። ምዕራብ አፍሪካዊቷም ቡርኪና ፋሶ አስር ጊዜ የመንግሥት ግልበጣ ሙከራ አስተናግዳ ዘጠኙ ሲሳካም አንዱ ከሽፏል። ናይጄሪያም እንዲሁ ነፃነት ማግኘቷን ተከትሎ በወታደራዊ መፈንቅለ መንግሥት ስሟ ሲነሳ ቆይቷል። ከ1966 እስከ 1993 ስምንት የወታደሮች መንግስት ግልበጣ ስታስተናግድ የጀኔራል ሳኒ አባቻ ዘመን ጎልቶ ይታወሳል። ሆኖም ከ1999 በኋላም ስልጣን ወደ ሕዝብ ተሸጋግሮ በአፍሪካ ሕዝብ ብዛት ቀዳሚ የሆነችው ሀገር በዲሞክራሲ ምርጫም ልትመራ ችላለች። ቡሩንዲ 11፣ ሴራሊዮን 3፣ ጋና በሁለት አስርት ዓመታት ውስጥ 8 ጊዜ ወታደራዊ መፈንቅለ መንግሥት የተካሄደባቸው ሀገራት ሲሆኑ፣ በአጠቃላይ አፍሪካ ከየትኛውም አህጉር የበለጠ መፈንቅለ መንግሥት በማስተናገድ ክብረ ወሰን መያዟ ታውቋል። ከ2017 ወዲህ በመላው ዓለም ከተካሄዱ 18 የመንግሥት ግልበጣዎች በማይንማር ከተደረገው ከአንዱ ውጪ የተቀሩት 17ቱ አፍሪካ ውስጥ የተመዘገቡ ናቸው። የአፍሪካ በመፈንቅለ መንግስት ክብረ ወሰን የመያዟ ምክንያት ከየት ይመነጫል ከተባለ ደግሞ አንድም ከደካማ አስተዳደር፣ ስር ከሰደደ ሙስናም፣ የዲሞክራሲ ተቋማት ጠንካራ ያለመሆን፣ ከፖለቲካ ቀውስ፣ ከጎሳ ግጭቶች፣ ከኢኮኖሚ ቀውስ፣ በመንግሥት አስተዳደር ላይ ሕዝብ አመኔታ ሲያጣና ከሌሎችም መሰል ችግሮች ይቀዳሉ። አሜሪካም ከአፍጋኒስታን የሚቀርቡ ሁሉንም አይነት የስደተኝነት ጥያቄዎች ማገዷ ተነገረም። ተነገረ በኋይት ሀውስ አቅራቢያ ሁለት ወታደሮች በአፍጋኒስታን ተወላጅ ጥቃት ከተፈጸመባቸው በኋላ ነው የአሜሪካ መንግሥት የአፍጋኒስታን ስደተኞችን ያገደው። በሂደት ላይ የነበሩ ጥያቄዎች በሙሉ መታገዳቸውን አስታውቋል። ራማኑላህ ላካንዋል የተባለው አፍጋኒስታዊ ትላንት ኋይት ሀውስ አቅራቢያም በሁለት ወታደሮች ላይ ተኩሶ ወይም ደግሞ ተኩስ ከፍቶ ክፉኛ እንዳቆሰላቸው ተነግሯል። ተጠርጣሪው በፕሬዝዳንት ባይደን አስተዳደር በልዩ የስደተኞች ጥበቃ ፕሮግራም በ2021 ነው አሜሪካም የገባው ተብሏል። ፕሬዝዳንት ዶናልድ ትራምፕ ድርጊቱን የሽብር ተግባር በማለት ያወገዙ ሲሆን፣ ከየትኛውም ሀገር ይሁኑ ህገወጥ የውጭ ዜጎችን መንጥረው ለማስወጣት ዝተዋል። በዚያው በልዩ ጥበቃ ፕሮግራም በ10 ሺዎች የሚቆጠሩ የአፍጋኒስታን ዜጎች በ2021 አሜሪካ መግባታቸው ይነገራል። አሜሪካም ከአፍጋኒስ አፍጋኒስታን ለቃ መውጣቷን ተከትሎ የ29 ዓመቱ ይኸው የአፍጋኒስታን ስደተኛም በወታደሮች ለምርመራ ሲጠየቅ ፈቃደኛ ባለመሆኑ በተፈጠረ ውዝግብ ነው ተኩስ ከፍቶ ያቆሰላቸው ተብሏል። ፕሬዚዳንት ትራምፕ ጥቃቱን ተከትሎ በልዩ ፕሮግራም አሜሪካ የገቡ የሁሉንም አፍጋኒስታውያንን ጉዳይ ተመልሶ እንዲጣራ ማዘዛቸው ተነግሯል። ፕሬዝዳንቱ የአፍጋኒስታንና የሌሎች የአስራ አንድ ሀገራት ዜጎች አሜሪካ እንዳይገቡ ቀደም ሲል ክልከላ መጣላቸው ይታወሳል። ቬንዙዌላም ስድስት ዓለም አቀፍ አየር መንገዶች ሀገሯ እንዳያርፉ መከልከሏ ተነገረም። የተከለከሉት አየር መንገዶች የአሜሪካንን ወታደራዊ እንቅስቃሴ በመስጋት ወደ ቬንዙዌላ ዋና ከተማ ካራካስ በጊዜያዊነት በረራ አቁመው የነበሩ ናቸው ተብሏል። በአየር መንገዶቹ ድርጊት የተቆጣው የቬንዙዌላ መንግስት አየር መንገዶቹ ዳግም ቬንዙዌላን እንዳይረግጡ ከልክሏል። ስድስቱ አየር መንገዶች የስፔን፣ የፖርቹጋል፣ የብራዚል፣ የቺሊ፣ የኮሎምቢያና የቱርክ ሲሆኑ በዚህ የመንግስት እርምጃ በሺዎች የሚቆጠሩ መንገደኞች ችግር ይገጥማቸዋል የተባለው። በአሜሪካና ቬንዙዌላ መካከል የተፈጠረው ጸብ እየተባባሰ መሆኑ ሲነገር አሜሪካም 15 ሺህ ሰራዊትና በዓለም ግዙፉን የጦር መርከብ ማስጠጋቷም ቀደም ሲል መገለጹ ይታወሳል። በዚያው ካሪቢያን ባህር የአሜሪካ ጦር በዋነኛነት ከቬንዙዌላ የሚነሱ የአደንዛዥ እጽ አመላላሾች ባላቸው መርከቦች ላይ ጥቃት ሲፈጽም ቆይቷል። እስካሁን በጥቂቱ 21 የሚደርሱ ጥቃቶች ፈጽሞ ከ80 በላይ ሰዎች መግደሉ ይነገራል። ናይጄሪያም እገታ የሚፈጽሙ ግለሰቦችን በሞት የሚቀጣ ሕግ ልታወጣ መሆኑ ተሰማም። የሀገሪቱ ፓርላማም ባጋቾች ላይ ሞት ለመፍረድ የሚያስችል የህግ ማሻሻያ ላይ መነጋገር ጀምሯል። እገታ የሚፈጽሙ ሰዎች ከእንግዲህ እንደ አሸባሪ ተቆጥረው የሞት ቅጣት እንዲጣልባቸው የሀገሪቱን የጸረ ሽብር ሕግ ይመረምራል ተብሏል። ናይጄሪያም ከዚህ እርምጃ የደረሰችው በሀገሪቱ ተባብሶ የቀጠለውን የሃይማኖት ጥቃትና የንጹሐን እገታን ለመከላከል እንደሆነ ይነገራል። ከሰሞኑ እንኳን ታጣቂዎች በትምህርት ቤቶች ላይ ጥቃት ከፍተው ከ300 በላይ ተማሪዎች አግተው መውሰዳቸው ይነገራል። የአሜሪካ መሪ ዶናልድ ትራምፕ ናይጄሪያም በክርስቲያኖች ላይ የሚፈጸሙ ጥቃቶችና እገታዎችን መከላከል ካልቻለች ኃይል ወደዚያው እንደሚልኩ በቅርቡ ማስጠንቀቃቸው ይታወሳል። በሆንግ ኮንግ በህንፃዎች ላይ በደረሰ የእሳት ቃጠሎ የሟቾች ቁጥር 65 መድረሱ ተነገረ። ከአራት በላይ በሚሆኑ ህንፃዎች ላይ በደረሰው በዚህ ቃጠሎ ከሞቱት ሌላም በመቶዎች የሚቆጠሩ መጥፋታቸው ተነግሯል። የእሳት አደጋ ሰራተኞች ከፍተኛ ርብርብ ቢያደርጉም እንደፈለጉት መቆጣጠር አልቻሉም ነው የተባለው። የቃጠሎ መንስኤ በትክክል ባይታወቅም የከተማው የጸረ ሙስና ኮሚሽን እሳቱ መጀመሪያ የተነሳበት የህንፃ ክፍል ጥገና አገልግሎት ላይ ምርመራ መጀመሩ ታውቋል። የተቃጠሉት ህንፃዎች ከተገነቡ ከ40 ዓመት በላይ ሲሆናቸው በአጠቃላይ 2000 ገደማ ፎቆች እንዳላቸውና ከ4000 የሚልቁ ሰዎች መኖሪያ መሆናቸው ተነግሯል። አርባ በመቶ ገደማ የሚሆኑት ነዋሪዎች ዕድሜያቸው 65 ዓመት ገደማ ነው ተብሏል። በሕንፃዎቹ ላይ ቃጠሎ ሲነሳም የአደጋ ጊዜ ማንቅያ ደውል ድምፅ አለማሰማቱ ነዋሪዎች በፍጥነት እንዳይወጡና አሳንሰሮች ሥራ ማቆማቸው ሁኔታዎች እጅግ አስቸጋሪ እንዲሆኑ አድርገዋል ነው የሚባለው። በሆንግ ኮንግ እንደ አውሮፓውያኖቹ አቆጣጠር በ1948 ከተከሰተውና 176 ሰዎች ከገደለው የእሳት ቃጠሎ በኋላ የአሁኑ በአስከፊነቱ የመጀመሪያ እንደሆነ ይነገራል። ይህ አዋዜ ነው። መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪልስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 63 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት፣ 23000 ካሬ ግሪን ኤሪያ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪልስቴት ከለጋር ኮምፓውንድ ሳይቱ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 የአስራ አምስት ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይለዋታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን፣ ሌላም ሌላም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 0930 01 1998 ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን። አፍሮሆሊላንድ አስጎብኝና የጉዞ ወኪል